ጉድ እስከ ሆዳለ ሱመያ እየተመላለሰች ማለት ነው። ሮዛን እያስፈራራቻት ነው ሰኢድን እንዳታገባ ማለት ነው። አሰላም አለይኩም ወረሐመቱ ለበረካቱ ውድ ቤተሰቦቼ እንዴት ናችሁ? ባላችሁ በሰላማችሁ ብዝዝት ያድርግልኝ እና ሱመያ እንዳያችሁት አሁንም ሸውዳ ሮዛን ጠርታት አስደነገጠቻት ማለት ነው። አውቃ እና ሱመያ ለምንድን ነው እንደዚህ የምታደርገው ግን ይገባችኋል? ለምን እሷ ፈርታ ሱመያ ከኔ ስራ አትቀርም፣ ያኔ እያስፈራራቻት ነው ማለት ነው። ሰኢድን እንዳታገባ ያቻት ቅናት፣ የጥግ ቅናት ማለት ነው። ይሄ ሁሉ ሰኢድን እንዳታገባ ያኔ እሷ ፈርታ፣ ሱመያ ከኔ ስራ አትለይም ወይ ሴትዮ ነፍሴን ታወጣል። በቃ እንድትፈራት ማለት ነው። እንድትፈራት እና ሰኢድን አላገባም እንድትል ቶሎ ብላ መታ እ እንትን ልክ እንደምትወዳን ነገር በሳም ጨርሰች፣ ጨርሰቻት እያስመሰለኝ ነው። ሲጀመር ሱመያ ያስታውቅባታል። የሚያስመስል ሰው እኮ ያስታውቃል። እውነት እስኪ ቤተሰቦች፣ እኔ እኮ ግርም የሚለኝ ሰኢድን ካልፈልገች ከራስ እሱ ማግባቱ አይቀር ሌላ ሰው ለምን በሮዛ እንደዚህ ቀናች? በቃ አለቀላት። ሮዛ ምስኪን። ለምን ሱማያ ምንም ቢሆን ባሏ ነው። ባሏን እያገባኝ ባሏን ስለምትወድ ባሏን እያገባች ስለሆነ ደግሞ በዛ ላይ ጓደኛዋ ስለሆነ ነው ወረረድብን ያለችው አለነ። ሱመያ ግን ሮዛ አይገባትም፣ ሞኝ ሞኝ ናት። ታናድዳል። እውነት የምን መድኃኒት እስቲ እሷ የምን መድኃኒት ደግሞ፣ ሐኪም ቤት ውጭ መድኃኒት የሚሰጥ የትኛው መድኃኒት አለ? እኔ እኮ ሮዛ ምን ሆናለች? ጤነኛ ናት። ግን እች ልጅ እውነት እና እንደዚህ ሸውዳ እወድሻለሁ፣ አንቺ ጓደኛዬ ነሽ፣ አንቺን ማጣት አልፈልግም ብላ ሀብሉን ሰጥቻት ማለት ነው። እንደውም ከኋላ መት በጣም ነስ እኔ ወለ ያን ጊዜ በጣም ነው የደነገጥኩት። እኔ ራሱ ማለት ነው ያን ጊዜ ወይኔ የሆነ ነገር እችልሽ ከኋላ የሆነ ነገር ቢያደርጓት። ለምን ከኋላ የሆነ ሰው እንትን የሚያደርግና ፊት ለፊት የሚርሰው አንድ አይደለም አይደል? አስባቸዋ እና በጣም ነው የደነገጥኩት። ደግሞ ሮዛ በጣም ምስኪን ናት። አሰማም ሰው የሚላት በቃ እንዴት ሰው አምኖ እንዴት ከአንዴም ሁለቴ እንዴ ሽን ሰው አንዴ ሸወደ ሁለቴ ምንድነው መሸወድ? አይ ሮዛ ሞኝ ናት እውነት አይገባትም። እና ባተም እና ሱመያም ለከይር ሆነ ለሸር ሆነ እንግዲህ አላ ኋላም አላ ነው የሚያውቀው። ሀበልም የራሴ ሀበል ነው ብላ ሰጠቻት። ለከይር ከሆነ አላ ከይሯ ያኒ ያብዛላት፣ ለሸርም ከሆነ ሸር ደግሞ አባቱ ነው የሚመለሰው። ግን ይሄን ሁላ ደግሞ መሸወድ ለምን አስፈለገ? ቀጥታ ብትደውልላት፣ ሱመያ ቀጥታ ደውላላት። እኔ ሮዚ እንደዚህ እንደዚህ እንደዚህ ለሰኢድ ትደውላለች ብላ ፈርታ ነው እሷ መሰለኝ። እና ሱመያ እንደዚህ ሸውዳት በስተመጨረሻ አውሮታው ያውሩትን አውሮታው፣ እኔ ጓደኛሽ ነሽ፣ የድሮ ጓደኛዬ ነሽ፣ አሁንም ጓደኛዬ ነሽ፣ ሰኢድን አገባሽ አላገባሽ፣ እኔና አንቺ ምንም አይቀይር ነው። አንቺም ማጣት አልፈልግም ተባብለው እንግዲህ ሳም ሳም። ምን አይነት ሳም ነው ይሄ? ሁለተኛ ወይ እንደማይመለሱ ነገር ወይ በቃ ህይወት የሆነ ነገር እንደሚጠፋ ነገር ነው መሰለኝ። እንትኑ እንደዚህ የማሳሳው እንደ ሱመኛ ናት፣ ሱመኛ ናት። ሮዛ ነው ያፈቀረችው ወይስ ሰኢድ ነው? ሮዛ ነው ያፈቀረችው። እኔ እኮ ግራ ገባኝ ጋይስ። እና ሱመያ ግን ልትፈታት አይደለም። እውነት ሮዛ ሮዛን ግን እንዴት እንደዚህ ጣም እንዳያዘች አላውቅም። አውቃ እየዋሸች እወድሻለሁ እያለቻት ልጅቷ ምስኪን ስለሆነ ከተቆጣቻት ልጅቷ አትመለስም ወደዚህም ዞር ብላ ስለ እንደማታያት አውቃ ለምን በዘዴሽ እየሸወደቻት እወድሻለሁ እያለቻት እያያዘቻት ነው። በቃ ከስራው አትቀርም እንዳታገባ እያደረገች ነው ሰኢድም ማለት ነው። አሁን ራሱ ቪዲዮ ለቃል የሮዛ ቆይ፣ እሰራላችኋለሁ ለምን ፈርታለች። በጣም በቃ እሷ ዓላማዋ ሲጀመር ሱመያ ሱመያ ከኔ ስራ አትቀርም፣ የትም ቢሄድ ምንም ባደርግ ከኔ ስራ አትቀርም ብራ ፈርታ እንድትተው ነው ማለት ነው። እንትና ሮዛ ሰኢድን እንድትተው እንደዛ ነው የምላችሁ ጋይስ። ግን ሱመያ አሬ ይቅርብሽ ይደብራል። እውነት ተስጠላኛ ማለት እሷ ግን ጥሩ ነገር የሰራች ይመስላታል። ግን ወላይ ይደብራል። ያኔ እሷም ምን እችም ምን ያስፈልጋል መበቃል መቼ ሰይድ እሷም ቢያገባ ሌላ ማግባቷ አይቀር ሌላ ጣውንት ታገኛለች። ደሞች ሮዛ ምስኪና ሲጀመር ይስማሙ ነበር አንድ ላይ እነት እኔ እንዳሳቤ ማለት ነው ተውናት ነበር ለልጆቿም ለሷም ሲጀመር ግን አላወቀችም እንጂ እንትና አሁን ከዛች ከአዩ አዩ ራሱ ብቻ ተሻለ። አይ ተሸወደች። ግን ወይ ደግሞ ሱማያ ሲጀመር እንዳይጋቡ ፈልጋለ ሮዛና ሰኢድ ማለት ነው፣ እንዳይጋቡ በጣም ነው የፈለገችው፣ ግን አልሆነላት አለ። ያኔ እንዴት በቃ እንዴት ላይ ላይ። እኔ ያንን ሀብል ራሱ እያጠራጠረኝ ነው ጋይስ ያኔ ሮዛ ሰኢድን እንድትጠላ እንቢ እንድትለው የሆነ ነገር ብታረግ። ግን ዝም ብሎ ማውራትም ጥሩ አይደለም። ግን እስቲ እናያለን። ለማንኛውም መጨረሻውን ግን ካልተጋቡ ግን በሱመያ ሰበብ ነው አኪድ። ይህንን እወቁ እና ሱመያም ግን ጓሮ ለጓሮ የሄደች እንትን ማለት ይደብራል፣ ወላሂ ይደብራል። ጓሮ ለጓሮ ሾሎቆ ሾሎቆ እየተደባበቀች እንትን ከማለት ፊት ለፊት ሰኢድ ራሱ ዞር ብሎ አይሽም፣ ሲጀመር አይነካሽ ማለት ለፊት ወጣሽ የምትናገሪውን ተናግራሽ፣ ወይ ደግሞ ሞቼ እገኛለሁ እንጂ አታገቢውም ብለሽ ረብሻ መፍጠር ነው እንጂ እዚህ ጓሮ ለጓሮ ጀርባ ለጀርባ መሄድ በጣም ይደብራል። እውነት እኔ እንደ ሀሳቤ ማለት ነው እንደዛ ነው የምለው። ጋይስ እንግዲህ ሮዝዬ፣ አላህ ኸይር ያድርግልሽ። ሱመያም፣ አላህ ኸይር ያድርግልሽ። ለማንኛውም አሰላም አለይኩም ወራህመቱላሂ ወበረካቱ።